ቢጣ ነው ብላችሁ ማንንም ፕራይም ሚኒስተር አይደለም፣ አትሉ ኦሽሽ ኮሉስ ፕራይም ሚኒስተር አይደለም። የለም ነው። ስለዚህ ፕራይም ሚኒስተር አይደለም ማለት አሸናፊ አይደለም ማለት አይደለም። ማለት አይደለም። አንተ ከሁሉ በላይ ነህ። ራብ እንደው ወይ ገና የሆነ ወርጨብላች ከሁሉ በላይ ነው። ይህ ያንተ ነው። አንተ እያጋጠመ ያለው ውሸት ነው እያ ያለው ውሸት ነው። እያለፈው ያለው ውሸት ነው። የተባለ ለሌላ ነው። ገና የሆነ ዓለምን የሚያሸንፋ ከአብ የተወለደ ነው። ዓለም ማለት ግድ አይደለም። ዓለም ማለት ግድ አይደለም። ዓለም አይደለም፣ ሲስተም ነው። ዓለም ሲስተም ነው። ህልም ነው። የሰዎች ላይ ቀረጣ የያዘ ማንኛውም ተግዳሮት ከአለም ተብሎ ይጠራል። በአለም ላይ የሚከሰተው አንድ ብቻ አሸናፊ ነው አለ ከላይ የተወለደ በሉ፣ ከአብ የተወለደ በሉ። ከአብ የተወለደ አለምን ያሸንፋል። እኔ ወልጫውላችን ድህነት አሸንፋል ያሳደገ ነገር አለ አለም ያለን ነገር አለ። የሰው ልጆች ያሉን ነገር አለ። አቅማችን እናውቃለን። ሊሚትድ ነህ ከመጀመሪያ ስንወለድ ነው ማለት ሊሚትድ ነህ። ሄድ ሄድ፣ እንዳትሄድ፣ እንዳትበላ፣ እንዳትጠጣ፣ እንዳትወጣ እስከሳ ከማን ሄድ በዲሚሽን ስላደግን ሊሚትድ አእምሯችን ላይ ሊሚትድ ነው ያሉ እስካሁን አንድ ነገር አሁን አንሱ ተባረከሃል። እኔ እንደዚህ ያለ ሰው እንዴ፣ እንዴ፣ እንዴ፣ የት ነው የት ነው ሊሚትድ? እዚህ አለ ሊሚት አለና እሱ ጋርም ይዋጋል በኢየሱስ

የሆነ ለየት ያለ አስደንጋጭ አስገራሚ ሰው ሲያየው የተለየ ሆኖ ሚያየው አሁን እዚህ ጉራይ አንድ ነው ጊዜ ይበጣል። በመስሪያ ቤት ለየት ስትምታወቅ ድረስ በብዙ ነገር እኮ በመስሪያ ቤታችን ለየት ያሉ ሰዎች አሉ። በበረከት ብቻ ሳይሆን ክፉዎች በመሆን ይታወቃሉ፣ ጨካኞች በመሆን ይታወቃሉ።

ለመታገስ አያስፈልግ፣ መታገስ አያስፈልግም፣ አትታገሰው። መልካም ያልሆነ ሁሉ የተፈጠርክበት አላማ አይደለም። አንድ ነገር ሰሰር መልካም ካልሆነ በተለይ የተነጋገገበት መቀላለብ መታገስ አያስተምርም እግዚአብሔር በዚህ የጠላት እጅ ነው።